የሚፈልገው በፊት ቀን ወደዋለሁ ይህን ጫማ አምሮኛ ልገዛለሁ ምናምን ሲል ስለሰማሁት እኔ ቀድሜ ገዝቼለታለሁ ማለት ነው ማለት ነው። እና ያው ዛሬ እንግዲህ ሰርፕራይዝ ላደርገው ነው፣ ሰርፕራይዝ ላደርገው ነው ነው አሰላሙ አሌይኩም ረህምቱላ በረካቱ ድና ተከበራቸው፣ የኢትዮጵያ ቤተሰቦቻችን እንዴት አሏችሁ? ድና ናቸው። እኛ ደህና አልሐምድላ። እንግዲህ ዛሬ ደግሞ ማለት ነው ማሜ በጣም ጎበዝ ልጅ ነው። ጠንካራ ነው ማለት ነው። እኔ ነው ብዬ ሳይሆን ብዙ ሰዎች የሚያዩት የሚያውቁት ያደንቁታል ማለት ነው። ጸባይ ያለው ትዕግስተኛ፣ የሰው ሀቅ የሚፈራ ጎበዝ ልጅ ነው። እኔ ልጄ ነው ብዬ ሳይሆን ወላሂ ነው የምላችሁ። በጣም ጠንቃቃ ጠንቃቃ ልጅ ነው ማለት ነው። እና ያው ዛሬ እንግዲህ ሰርፕራይዝ ላደርገው ነው ሰርፕራይዝ ላደርገው ነው ማለት ነው። አሁን ይሄው የምታዩት አሁን ገዝቼለት መጥቼ ነው። ሳውዲ እውጭ ሀገር እንግዲህ ጫማም ሆነ ምንም ስንገዛ ታሽጎ ምን ብሎ ነው የሚሰጠን ማለት ነው። እዛ ሀገር ደግሞ በላስቲክ ነው ይዘን የምንመጣው፣ ካርቶን ራሱ የለውም። እና ይሄው የምታዩት ነው እንግዲህ ሰልማንን ደግሞ ቀጣይ ለኢዱ ሰርፕራይዝ አደርገዋለሁኝ። አሁን አኩርፏል ማለት ነው። ሰልማንዬን ደግሞ ለኢድ ነው ሰርፕራይዝ ማደርጋት። አሁን ማሜን ሰርፕራይዝ ላደርገው ነው ማለት ነው። ያም እንደምታዩት ፋሽን ነው። ማሜ ደግሞ ፋሽን ነው መልበስ የሚፈልገው። በጣም ፋሽን ይወዳል ማለት ነው። የሚጠላ የለም። በነገራችን ላይ ግን እኛ ገጠር ላይ ስናድግ የተቀደደ ልብስ ለብሰን ምናምን ነበር። እና ዛሬ ደግሞ ጊዜ ይስጠን የሚባል ነገር አለ እና ጊዜያቸው ያማረ ስለሆነ ማሜ እንግዲህ የሚፈልገው ፋሽን ፋሽን ነው ማለት ነው። ይሄ አዲስ የመጣ ጫማ ነው እንግዲህ የምታዩት ማለት ነው። እኔ ተብዬ ነው እንግዲህ፣ አዲስ የመጣ ቆንጆ ጫማ ነው የምታዩት ቆንጆ ጫማ ነው። ትንሽ ያው ሀገራችን፣ አፈር ስለሆነ ሱቆች ትንሽ ያው ችግር አለባቸው። አፈር ይገባል ማለት ነው። ጥቁር ነው፣ ትንሽ ቆሻሻ አይችልም። ግን እሱ ስለሚፈልገው በፊት ቀን ወደዋለሁኝ ጫማ አምሮኛ ልገዛለሁ ምናምን ሲል ስለሰማሁት እኔ ቀድሜ ገዝቼለታለሁ ማለት ነው። ገዝቼ ሰርፕራይዝ አድርገዋለሁኝ እና ሰልማን ደግሞ እዛ አለች። እኔን ነው ሰርፕራይዝ ማድረግ የምትፈልጊው እንጂ ለምን ብቻ እያለች አሁን እዚህ እየተሟገተች ነው ማለት ነው በቃ እና አሁን ማሜ ይሄን ሰርፕራይዝ አድርጓለሁ የለም ሲመጣ ማለት ነው፣ እንዴት አይነት ደስታ እንደሚሰማው ሁላችንም እናየዋለን ማለት ነው። እኔ ግን ያው ለልጄ ሳልሆን አልቀርም። ልጄ ደግሞ ጎበዝ ነው፣ ጠንካራ ነው። ወላሂ ማንም የማይሰራው ነው የሚሰራው። ብዙ ምቀኞች ማለት ነው፣ ብዙ ያወራሉ። ስብሓን አላህ ወላሂ ብዙ ነገር ያወራሉ። እኔ እንግዲህ ያው ይቺ የምታየዋት አሁን ምናልባት ጫማው ቢሰፋ እንኳን የቁጥሩን ስለማቅ ግን በቁጥሩ የገዛሁለት። አሁን ይቺ ብታዋት ይቺ ማለት ነው ማጥበቂያ ማላሊያ ናት ማለት ነው። የዚህ ማሰሪያው ማሰሪያውም ለየት ያለ ነው። የምታዩት ይሄ ማለት ማሰሪያው ራሱ አያት እንደ ሽቦ ነገር ናት። ይሄ ግን ማጥበቂያና ማላሊያው ነው ቁጥር የሚደረግ ነገር የለውም ማለት ነው። እንደምታዩት ቆንጆ ጫማ ነው ማለት ነው። እንግዲህ የተገዛው የተገዛው ያው ሶስት ሺህ ተብሎ በክርክር ሁለት ሺህ ስድስት መቶ ነው የገዛሁት ማለት ነው። ትወዱትም ትጠሉትም እና ቆንጆ ጫማ ነው፣ አሪፍ ነው። ከለር አለ፣ ብዙ አይነት ከለር አለ። እኔ ግን ይሄን ስለተመቸኝ ነው ስለወደድኩት ነው ማለት ነው። እና ማሜን እንግዲህ ጎበዝ ልጅ ነው። ማለትም ሁላችሁም እንደምታዩት ነው። ወላሂ ማሻአላህ ነው። አንድ መኪና አንድ ወላሂ የመቶ ምናምን ሺህ ብሩ ነው እቃ እንኳን ራሱ ስብሀናላ ደቂቃ አያቆየውም። መኪና ላይ ሲጭን ምናምን ሲያወርድ ሲያወጣ፣ ያንን ያንን ወላሂ ሂሳብ አናስገባም። አሁን እኔ እንደማንኛውም ሰው ይሄ የወዛደር ከፍለናል፣ ይሄን ያክል ይሄ ብለን አናቅም። ለምን እሱ ራሱ ስለሚሰራ ማለት ነውና ወላሂ እኔ ግን ብዙ ልጆች አወቅኩሽ ናኩሽ ደግሞ አለ። ስብሃን አላህ፣ አሁን በቅርብ አካባቢ ምናምን ያሉ ልጆች ብዙ ነገር ብንገዛላቸው እንኳን ራሱ የማይመቻቸው አሉ። ስብሃን አላህ፣ እኔ ግን እንደው ጥሩ ውስጥ ፍቅር ያለን ለካ ራቅ ያለ ሰው ጋር መገበያየት ራቅ ያለ ሰው ጋር የማንታዋወቅ ሰዎች ጋር ስንገበያይ በጣም ደስ ይላል ማለት ነው። ምስጋናቸው ወላሂ ባልትና ስንሰራ፣ አስቤዛ ስንገዛ በጣም ደስ ነው የሚላቸው። እና ደግሞ በዚህ በጎረቤት አካባቢ በቅርብ አካባቢ ያሉ ደግሞ ስብሀና ለስለ እኛ ብዙ ነገር ያወራሉ ማለት ነው። እኔ ግን ሀቅ ሓቅ ለአላህ ብዬ እንጂ ለሰው ብዬ አይደለም። አልሐምዱሊላህ ረብል ዓለሚን ማለት ነው። እና ያው እንደምታዩት ነው ደግሞ ብዙ ነገር የምናገረው ሌለ ነገሩ። አሁን ይሄ ማሚ ሰርፕራይዝ ስለሆነ ነው እንጂ ሲመጣ ደግሞ እንሻላህ ይህንን ሰርፕራይዝ አደርገዋለሁ እና ደስታውን ሁላችንም አብረን እንካፈለዋለን ማለት ነው። እንደዚህና ቪዲዮ ስንሰራ ዩቱብ ስንሰራ ማለት ነው ለልመና በቃ ጎዳና ላይ ወተን እጃችን ዘርግተን ምናምን ይመስላችኋል። ብዙ ሰዎች ብዙ ነገር ማለት ነው፣ ብዙ ምቀኞች ማለት ነው። የሚገርማችሁ ነገር በዚሁ አጋጣሚ እንደው ልንገራችሁማ እኔ እናቴ ብዙ ልጆች ሰርፕራይዝ ያደርጓታል ከውጭ የቡና የሻይ እያሉ ማለት ነው። እኔ የኔ እናት አልሐምዱሊላሂ ለምና ጎዳና ላይ ወጣ ይሄን ስጡኝ ብላ አይደለም፣ እየነየቱላት ነው። ለእናታችን ተመርቀን ዱዓት አድርግልን እያሉ ነው። ግን ብዙዎቹ ምን ያወራሉ? የቡና መጠጫ ማለት ነው። እንዴ እናቷንም ልመና አስለመደቻት፣ እናቷንም መሸቀ ያደረገቻት እየተባለ ይወራል ማለት ነው። ስብሃናላ ይሄ ሁሉ ምንድነው? መሀይምነት፣ አለማወቅ። ዩቱብ ደግሞ የኛ ሀገር ኋላ ቀር ስለሆነ እንጂ በሰለጠኑ ሀገሮች ወላሂ ስንቶ ሀብታም ነው የሚሰራ። ማንኛችን የምናቀው ነው ስንት ሀብታም ይሰራዋል። ይሄ ዩቱብ መስራት ደግሞ መለመን መሸቀያ አይደለም፣ ሰርቶ ማገኛ ነው። ሰርቶ ማገኛ ነው እንጂ መሸቀያ መለመኛ አይደለም። የእናንተ ደግሞ ቡና መጠጫና ጫት መቃሚያ አይደለንም እኛ ማለት ነው። እኔ አይሰማ ይመስላችሁ። ብዙ ሰዎች ወላሂ እናቷን የቡና መጠጫ ድርግቻት ማን ነው መለመኛ ድርግቻት የኔ እናት። ማንም አይላትም ማንም ማለት ነው ልጆቿን ቀና ስታደርግ ስታሳድግ ጎጆዋን ለጎጆዋ ጎበዝ ጠንካራ ብርቱ ማንም ጎረቤትም ሆነ ዘመድም የሚያውቃት ናት እንጂ ልጆቼ በረካ አሁንልኝ አላህ ያቆያችሁ አላህ በሰላም ለሀገራችሁ ያብቃችሁ፣ ብላ ዱዓ ስለምታደርግላችሁ እናታችን መርቅም ብላ አሁንም ሰርፕራይዝ ያደርጓታል። የቡና የሻጊ ልኩላታል ቢልኩላትም ደግሞ እየለመነች አይደለም እና እንደው አፋቸውን ሰተር ቢያደረጉ ወላሂ፣ እንደው እኔ እንጃ ኢትዮጵያ ውስጥ ያለን ሰዎች መቼ እንደምንሰለጥን መቼ ከሀራም እንደምንጸዳ መቼ ጥሩ ነገር እንደምንማር አላውቅም። እስኪ ቪዲዮ እንዳይረዝምባቸው ደግሞ ማሜ ሲመጣ እናየዋለን ማለት ነው። ድህ ያው ማሜ መቷል ማለት ነው። ዛሬ ጁምአ ነው። ጁምአ ሰላት ሰግዶ ሲመለስ ነው ሰርፕራይዙ ደርሰው ማለት ነው። ሰርፕራይዙ ወይ ደብቄ ነበር ነው አሰላሙ አለይኩም እድን ያተከበራችሁ የዩቲዩብ ቻናል ተከታዮቻችን እንዴት ናችሁ? ሁሉ ሰላም? ሰሞኑ ጠፋ ጠፋ እያለ ነው ያው እንግዲህ፣ እናንተም በጣም ስራ ናችሁ። አላህ ይገዛችሁ ማለት ነው። እና እንግዲህ እናቴ ሰርፕራይዝ ተደረገ፣ የሚገርም ጫማ ተገዝቶልኛል ማለት ነው። እንግዲህ ጁምአ ነው ዛሬ። እንደምታዩ ጀልቢያን እንኳን አለለኩም እንግዲህ ሰርፕራይዜን እቀበላለሁ ማለት ነው። እንዴት ነው አምሮብኛል? ወይስ እንግዲህ መጀመሪያ እንግዲህ ለብሽ ሲመጣ ማለት ነው። እና አስተያየት ኮመንት እፈልጋለሁ ማለት ነው። እና እስቲ ወደ ጫማውን ነው ሞክረው፣ ይሆነኛል አይሆነኝም፣ አባቡን ሰክ ነው የሚለው አብረንኝና ወደ ምስጋናው እንሄዳለን። መጀመሪያ ይታይ ማለት ነው።

አብዛኛው ወደዚህ ወደ እኛ አካባቢ አቧራም ሜ ስለሚያጠቃ ቆሻሻ አይችልም። ነጭ ከሚሆን ያው ጥቁሩ ይሻላል፣ እና ጥቁሯ ቆንጆ ናት ማለት ነው። ያው እንግዲህ እናት ለዘላለም ትኖር ኖር ይለኝ ለዘላለም እርሜሽን ከፍ ያርግልን ማለት ነው አሜን። እና ቀጣይ ቪዲዮ ደግሞ እንገናኛለን። ይህን ይመስላል ሰርፕራይዝ። በጣም ደስ ይላል ማለት ነው እና ቀጠቢ ደግሞ እንገናኛለን። እንዳይረዝምባችሁ አሁን ያው ሰባት ነው አይደል ፊት አሁን እንዳይረዝምባችሁ ማለት ነው። ይህን ይመስላል እንግዲህ ቀበቶ እየሰፋይ ነው፣ በነገራችን ላይ ያው ወደ አስር ሰዓት ማለት ነው እና መልካም ጁማ ይሆንላችሁ መልካም ስራ፣ መልካም ረመዳን ጾሞ ከጾሙት ያድርገን ማለት ነው። እናንተም ቀጣይ ዓመት እንግዲህ አገራችሁ መታችሁ ቤተሰቦቻችሁ ከልጆቻችሁ ጋር መጾሙ ያደርጋችሁ እንግዲህ አብዛኞቻችሁም ቤተሰቦቻችሁን አስቤዛ እያስደረሳችሁ በቃ ጾሙ ጾማቸውን በቃ በአሪፍ እንዲጾሙ አንጀታቸውን ራስ እንዲያደርግ እያደርጋችሁ ስለሆነ ቤተሰቦቻችሁን ዱዓ ያደርስላችሁ ይቀበላችሁ እና በጣም ሄደውበታል። ጫማ ማለት ነው። እኔም ግምት አውቃለሁ። በጣም ማለት ነው። እኔ ውጭ ሁኝ ራሱ ሱሪና ጫማ አልገዛሁለትም። ሱሪና እና ጫማ አልገዛሁበት ምክንያት ምንድነው? ከዛ እዝ መቶ የማይቀየር ነገር አጉል ቢጠበው እንኳን እያልኩኝ ነበረ እና አሁን ግን ያው እግሩን ስለማየውና ስለማቀው ቁጥሩ ያው እንግዲህ ቆንጆ ልክ ሆኗል ማለት ነው። በጣም የሚያምር ጫማ ነው። እኔ ወድቻዋለሁኝ። ጥንክር ያለ ነው ከላይ ራሱ ይሄ እንትኑ ሸራው በጣም ጠንካራ ነው ማለት ነው። ማጥበቅ ያለው ማላል ያለው በጎኑ ማለት ነው። አሁን የሚመጣ ፋሽን በጣም የሚገርም ነገር ነው። ቆንጆ ነው። እና እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ እንግዲህ ቀጣይ ቪዲዮ ደግሞ ኢንሻአላህ በሰላም በጤና በፍቅር እንገናኝ። አስቤዛም ይፈልጋችሁ አልባሳትም ይፈልጋችሁ ለኢድ ለቤተሰቦቻችሁ ያው ቁጥር መጀመሪያ ኮሚኒቲ ላይ እናስቀምጣለን። በዛ እየገባችሁ አናግሩ፣ ዋትሳፕ ኢሞ፣ ማለት ነው። እንግዲህ እስኪ ቀጣይ ቪዲዮ ኢንሻላህ ሰፋ ባለን እንመጣለን። አሁን ያው እኔም ወደ ስራ ነኝ ማለት ነው። ማሜም ቀበቴ ላላ እያለ ነው እና እንግዲህ በሰላም በፍቅር አገራችሁ መታችሁ እናንተ የምትጾም አለ ያድርጋችሁ። ሰላም ሁሉ ያብዛልን፣ አገራችን ሰላም ያደርግልን ማለት ነው። ሁላችሁም ባላችሁበት አላህ ይጠብቃችሁ። ስራውን ማለህ ያቅልላችሁ። መዳምንም አላህ እንግዲህ ጸባዋን ያስተካክላት። አላህ ያሳዝንላችሁ። የሰው ሀገር የሰው ነው ምንም ቢሆን ማለት ነው። ማን እንደ ሀገር? አላህ ደግሞ በሰላም ለሀገራችሁ ያብቃችሁ። ልጆች እንግዲህ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ የምትፈልጉትን ማዘዝ መጠለብ ትችላላችሁ ማለት ነው። የምቀኛ ወሬ አትስሙ። ብዙዎች አሾክኪ ያሉ ማለት ነው። ምንድነው እንደዚህ አስቤዛ እንደዚህ የሚያስገዙት ወንድ ልጅ እኮ ቆራጥ ነው፣ ወላህ እና ብዙዎቹ አሁን እኔ ብዙ እየሰማሁ ነውና፣ እንዴ ለእናቴ ልክ ያገዘው እንዴ ምናምን የሚባል ነገር አለ። ያንን ደግሞ እናንተ ናገችሁ የምታውቁት። አሁን ምሳሌ ባልትና የሚያስገዙ የሚያሰሩ እህቶች ምናልባት ቤተሰቦቻቸው ደካማ ይሆናሉ፣ ልጅ ጥለው ይሄዷሉ። እነዛ እነዛ ናቸውና፣ ያው ደግሞ እኛ የምንሰራው አልሐምዱላህ በሀቅ ነው። አሁን የያዝነው ረመዳን ነው እና እኛ ስለ ራሳችን ራሳችንን የምናቀየው፣ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ ሁኑ። እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። አለ አሰላም ወሰላም አለይኩም